የተወሰኑ ነጥቦችን አርሰናል ለምን እንዲሆነ አርሰናል ለምን የእንግሊዝ ፕሪሚየር ሊግን የተሻለ ውጤት ይዞ ማጠናቀቅ አልቻለም ለምን ባሰበት የሚል ነገር ነው የምናነሳው። እዛ ውስጥ ያሉትን የተለያዩ ነጥቦች እንነጋገርባቸው ሳምሪ የቻልነውን ያህል ካልቻልን በሌላ ፕሮግራም ደግሞ ተጨማሪ ነጥቦችን እናነሳለን። የመጀመሪያው መነሳት አለበት ብዬ ማምነው ይሄ የውድድር ዓመት የአርሰናል የእንግሊዝ ፕሪምየር ሊግን ዋንጫ በማንሳት ያልተጠናቀቀው ለምንድን ነው? ለምንድን ነው? ምክንያቱም ባለፈው የውድድር ዓመት ሁለተኛ ነው፣ በካቻምናው የውድድር ዓመትም ሁለተኛ ነው። በሁለቱ የውድድር ዓመቶች ሁለተኛ ሲሆን አንደኛ የሆነ ያስቸገረው ማንቸስተር ሲቲ ነው። በሁለቱ የውድድር ዓመቶች የአርሰናልን ሻምፒዮንነት እያስቀረበት ማንቸስተር ሲቲ ወደ ኋላ ሲቀር ራሱ አርሰናል የሲቲን ቦታ ለመንጠቅ ለምን ተሳነው? ምን ስለጎደለው፣ ምን ስላጎደለ የሚለውን ነገር መነጋገር ይገባል። ጉዳት ነው ወይ የአርሰናል ደጋፊዎች የሚማረሩበት ፍትሐዊ አይደለም የሚሉት የዳኝነት ውሳኔና ተጫዋቾቻቸው ያዩአቸው ቀይ ካርዶች ናቸው። የአርሰናልን ለዚህ ያበቃው ወይስ በጥር የተጫዋቾች የዝውውር መስኮት ላይ ማድረግ የሚገባቸውን ነገር ባለማድረጋቸው፣ ክረምት ላይ ከተጫዋቾች ዝውውር አንጻር መፈጸም ይገባቸው የነበረ ቢፈጽሙት ይረዳቸው የነበረን ዝውውር ባለመፈጸማቸው ጠንካራ ስብስብ ጠንካራ ስኳድ ባለመፍጠሩ ነው ወይ አርሰናል እንዲህ የሆነው? በአስራ ሁለት ነጥብ በሊቨርፑል የተበለጠው ለዚህ ነው ወይ? ለሦስተኛ ጊዜ በተከታታይ የውድድር ዓመት ሁለተኛ ሊወጣ የሚገደደው በዚህ ምክንያት ነው ወይ? ሌሎች ምክንያቶች፣ ሌሎች ሰበቦች ሊኖሩ ይችላል። እንግዲህ አርሰናል በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ የተቸገረባቸው አጋጣሚዎች አሉ። እንደ አምናው ልብ አልሞላም ያለበት አጋጣሚም ቀላል የሚባል አይደለም። ይሄ ያከራክራል። በእኔ እምነት የሚያከራክረው ለምንድን ነው ያልሽኝ እንደሆነ የአርሰናልን መቸገር የአርሰናልን መፈተን የአርሰናልን ሲያቅተው ማየት በምን ምክንያት መጣ፣ ለምን እንደዚህ ሆነ የሚለውን ነገር ስናነሳ የምናስቀምጣቸው መልሶች ወይም ለእኔ ምክንያት የሚሆን ነገር ለአንቺ ምክንያት ላይሆን ይችላል። ለእኔ ምክንያት አድርጌ የማስቀምጠውን ነገር ሌላ ሰው ላይቀበለው ይችላል ነገር ግን የእግር ኳስ ባለሙያዎች ከሚያስቀምጧቸው ነገሮች መካከል አንደኛው መድፈኞቹ አርሰናሎች በአውሮፓ ቻምፒዮንስ ሊግ ወደ ሩብ ፍጻሜ መግባታቸውን ቢያረጋግጡም በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ግን በደረጃ ሰንጠረዡ መሪ በሊቨርፑል 12 ነጥብ ይበለጣሉ እጩ ሻምፒዮን ሊቨርፑል አርሰናልን በ12 ነጥብ የበለጠው ለምንድን ነው ነው ማንቸስተር ሲቲ የሌለበት የዋንጫ ፍክክር ላይ አርሰናል የምን ለምን የበላይ መሆን አቃተው አሁን ፋክት ነው የምናስቀምጠው እዚህ ጋር የመጀመሪያው መቀመጥ ያለበት ፋክት ምንድነው መሰለሽ አርሰናል በአርቴታ ስር መስራት ከጀመረበት ጊዜ አንስቶ ወይም አርቴታ አርሰናልን ማሰልጠን ከጀመረበት ጊዜ አንስቶ ይሄ የውድድር ዓመት በአማካይ በአንድ ጨዋታ አርሰናል ዝቅተኛ ነጥብ እየሰበሰበ የጨረሰበት የውድድር ዓመት አይደለም። ነገር ግን አርቴታ አርሰናልን ከያዘው ጊዜ ጀምሮ አርሰናል በየዓመቱ መሻሻልን የሚያሳይ ቡድን ነበረ። ለምሳሌ የመጀመሪያ የውድድር ዓመት የሚባለው 2019/20 የውድድር ዓመት ነው። ያኔ ፐር ጌም 1.6 ያገኝ ነበር አርሰናል። ከዛ በ2020/21 1.6 ነው አላደገም፣ ምን በል እንጂ ቢያንስ አልወረደም፣ ዝቅ አላለም። በሦስተኛው የውድድር ዓመት 1.6 ያገኝ የነበረው አርሰናል 1.8 ወደ ማግኘት ከፍ አለ። አራተኛው የውድድር ዓመት ላይ ሁለት ነጥብ ሁለት ማግኘት ጀመረ። ከሶስት ነጥብ ነው ምድር አደገ እንደገና ከአንድ ነጥብ ስምንት በአንድ ጨዋታ በአማካይ ከማግኘት ሁለት ነጥብ ሁለት ወደ ማግኘት፣ ከዛ እንደገና በቀጥሎ ባለፈው የውድድር ዓመት ሁለት ነጥብ ሶስት አገኘ። ስቲል አርሰናል ር ኢን ፕሮግረስ እድገት ላይ ናቸው፣ መጨመር ላይ ናቸው። ግን በጣም በሚገርም ሁኔታ ግን ዘንድሮ የመጨመር ሂደቱ ተቋረጠና ወደ ቁልቁል መሄድ ጀመር አርሰናል። በግራፍ ብናስቀምጠው እንዲህ ፍላት ይመስል የነበረ ነገር ነው። ከዛ ከፍ እያለ፣ ከዛ ከፍ እያለ፣ ከዛ በጣም ከፍ እያለ መጣ። ቱ ፖይንት ስሪ ፐርጌ ማግኘት ትልቅ ውጤት ነው። ከዛ ዲክላይን አደረገ። እስካሁን ድረስ በፕሪሚየር ሊግ ባደረጋቸው ጨዋታዎች የአርቴታ አርሰናል በአማካይ በአንድ ጨዋታ እያገኘ ያለው ሁለት ነጥብ ነው። ከአምናው ጋር ስታነጻጽሪው ያንሳል፣ ከካቻ አምናው ጋር ስታነጻጽሪው ያንሳል። አርሰናል ዕድገቱን እየጨረሰ ነው ወይ የማደግ ሂደቱ ለምን ተቀለበሰ ብሎ መጠየቅ ብሎ ሀሳብ ማንሳት ተገቢ ነው። ይሄ ግን እውነት እዚህ ጋር ለምን የአርሰናል እድገት ተቀለበሰ ወይም የእድገት ሂደቱ ተቋረጠና ወደ ማሽቆልቆል ለምን መጣ ሲባል ፊት ለፊት የሚጠቀሱ ማንንስ ቢሆን አያዳክምም። እንዲህ እውነት የሚያስብል አርሰናልን እና አርቴታን የአርሰናል ተጫዋቾችን እና የአርሰናልን ውጤት እንድንረዳ ተረድተን እንድንቀበል የሚያደርገን ነጥብ እናንሳ፣ ኢንጁሪ ነው። እግር ኳስ ኢንጁሪ ፍሪ ሊሆን አይችልም። እግር ኳስ ኢንጅሩ ለስ ሊሆን አይችልም ጉዳት አልባ ምናምን ሊሆን አይችልም በጣም ኤክሰፕሽናል ካልሆነ በስተቀር ግን እድለኛ ከሆንሽ በጉዳት የምታጫቸው ተጫዋቾች እጅግ በጣም ለቡድንሽ ወሳኝ የሚባሉት እንዳይሆኑ እድለኛ ከሆንሽ ሊገጥምሽ ይችላል እንደዛ ይህንን በኋላ አርሰናል ራሱ እንዴት ገጥሞት እንደሚያውቅ ስለምናነሳ እንትን እንላለን። ስለዚህ ኢንጁሪ አርሰናልን በደንብ አድርጎ ነው ያኘከው። ዘንድሮ በደንብ አድርጎ ነው የተጫወተበት። የእውነት ለመናገር ምንድን ነው ያን እንደሆነ፣ በጣም በተቀራረቡ ጊዜያቶች ውስጥ አርሰናል እነማነን አጣ በጉዳት ምክንያት ስቲ፣ ቡካዮ ሳካ፣ ጋብርኤል ማርቲኔሊ፣ ጋብርኤል ጄሱስ፣ ካይ ሃቨርትዝ። እነዚህ በተቀራረበ ሳምንታት ውስጥ አርሰናልን ማገልገል የማይችሉበት ጉዳት አጋጠመ። እሱ ብቻ አይደለም። ጋብርኤል ሱስ ይሄ ውድድር ዓመት እስኪ ያበቃ ድረስ አይመለስም ተባለ። እሱ ብቻ አይደለም። ካ ሀቨርት ስም ይሄ ውድድር ዓመት እስኪ ያበቃ ድረስ አይመለስም ተባለ። ስለዚህ የአርሰናል የተጫዋቾች ጉዳት ጉዳት ተብሎ ይህን ያህል ተጫዋች ተጎዳበት ብለሽ የምትገልጭውና እዚች ላይ ብቻ የምታቆሚው ሳይሆን ሞስት ኢምፖርታንት የምታያቸው ተጫዋቾች ናቸው የተጎዱት። አንደኛው እሱ ነው ሁለተኛው ደግሞ አብዛኛው የማጥቃት እንቅስቃሴ ላይ ያሉ ተጫዋቾች ናቸው የተጎዱት የረጅም ጊዜ ጉዳት ያጋጠማቸው አንድ አካባቢ የሚጫወቱ ተጫዋቾች በማጥቃት እንቅስቃሴ ላይ ጎል የማስቆጠር ኃላፊነት ያለባቸው ወይም ጎል ለማስቆጠር ኃላፊነት የምትመኪ የምትተማመኝባቸው ተጫዋቾች ሲጎዱ ማንነስ ቢሆን አይጎዳም ወይ ማንነስ ቢሆን ክፍተት አይፈጥርበትም ወይ ይሄ ነው አንደኛው መነሳት ያለበት የመጀመሪያው ወሳኝ ተጫዋቾች መሆናቸው፣ ሁለተኛው አጥቂ ወይም የማጥቃት አቅም ላይ ትልቅ መዳከም የሚፈጥሩ እዛ አካባቢ ያሉ ተጫዋቾች መጎዳታቸው ነው። አሁን የጠራኋቸው ተጫዋቾች በተቀራረበ ጊዜ ስለተጎዱ ነው እንጂ እኮ ሳምሪ፣ እነዚህ ሲጎዱ ጎል ያግባ ተብሎ ፊት መስመር ላይ ጉብ የተደረገው ሜሪ ነው እኮ ተጎድቷል። ኦገስት ላይ ትከሻ አካባቢ ተጎድቷል። ካላፊወሪ እኮ ተጎድተዋል። ኦዲጋርድ እኮ ተጎድተዋል። ቤንዋይት እኮ ተጎድተዋል። በጣም ብዙ ተጫዋቾች እኮ ተጎድተውበታል። ቢያንስ የተወሰነ ጨዋታ ላይ ተጎድተው ያልተሰለፉ ተጫዋቾች አሉ፣ ሳሊባን ጨምሮ። ሳሊባን ጨምሮ፣ ኧረ በደንብ አስቀምጥልሻለሁ በቁጥር ከዛም ምን ማለት እንደሆነ የበለጠ እንዲገባቸው ለአድማጮቻችንም ለእኛም በደንብ እንድንረዳው የሚያግዝ ነገር እናደርጋለን። ይሄንን ስንል ለ አጥቂ ተጫዋቾች ብቻ ሳይሆን በሌሎች የመጫወቻ ቦታዎችም ላይ ያሉ ተጫዋቾች መጎዳታቸውን ልብ ሊሉ ስለሚገባ ነው። ሳካ አሁን ረጅም ጊዜ ከሜዳ ስለራቀ ነው እንጂ መጀመሪያም እኮ የተወሰነ ጊዜ ከሜዳ ርቆ ነበር። ስለዚህ ይህንን አብሮ ከግምት ውስጥ ማስገባት ያስፈልጋል። ይሄንን ካነሳ አርሰናል በተጫዋቾቹ የጉዳት ወሬ፣ የጉዳት ዜና ምን ያህል ተጎድቷል፣ ምን ያህል ተሰቃይቷል የሚለውን ነገር ስናነሳ የፕሪሚየር ኢንጁሪስ ደግሞ አለ። ፕሪሚየር ኢንጁሪስ ማለት የፕሪሚየር ሊጉ ክለቦች በተጫዋቾቻቸው ጉዳት ምን ያህል ተጎዱ፣ በተጫዋቾቻቸው ጉዳት ምን ያህል ተሰቃዩ፣ በተጫዋቾቻቸው ጉዳት ምን ያህል ጊዜ ሳይሟሉ ለመቅረብ ተገደዱ የሚለውን ነገር ስናነሳ ከዛ ዳታ ስንወስድ በብዙ ቀና ተጫዋቾቻቸውን በጉዳት ባለማግኘት አርሰናል አራተኛ ነው። ከአርሰናል የባሰ ከአርሰናል የከፋ ነገር የገጠማቸው ማንማን ናቸው? ብራይተንን ሆቭ አልቢዮን፣ ቶተንሃም ሆትስፐርስ እና ኢፕስዊች ታውን ናቸው ከአርሰናል የባሰ ጉዳት የገጠማቸው። አርሰናል ከነዚህ ጋር ፉክክር የለውም። አርሰናልን ስታነሺ ከቶተንሃም በጉዳት የተሻለ ነው ብትም፣ ከኢፕስዊች ከብራይተን የተሻለ ነው ብትም፣ ዋናው የአርሰናል ፉክክር ያለው ከሊቨርፑል ጋር ስለሆነ የሊቨርፑልንና የአርሰናልን በንጽጽር ማስቀመጥ ይገባል። አርሰናል በአጠቃላይ የተለያዩ ተጫዋቾቹ በጉዳት ምክንያት ከሜዳ የራቁበት ቀን በድምሩ 869 ቀን ሆኖ ነው አራተኛ ደረጃ ላይ የተቀመጠው። 869 ቀን ይሄ ማለት ቦካዮ ሳካ የተጎዳው ሜሪ ነው የተጎዳው፣ ካላፊዮሪ የተጎዳው፣ ካይ ሃበስ፣ ገብርኤል ሱስ ምናምን እያልሽ የሁሉም ሲደመር 869 ቀን። አርሰናል የተሟላ ስኳዱን ማግኘት ወይም ስኳዱን ለአርቴታ ዴሊቨር ማድረግ አልቻለም። ኢንጁሪው ነው ይሄንን ያመጣው። ከዚህ የከፋ ነገር የገጠማቸው ሶስት ክለቦች ብቻ ናቸው። አሁን በስም የጠሯቸው ብራይተንን፣ ሆንቫልቢን፣ ቶተና ሞትስ ፐርሰንት፣ ኤፕስዊች ታውን። ከሊቨርፑልስ 17ኛ ነው በጣም ከሊቨርፑል የባሰ ከሊቨርፑል የከፋ ጉዳት ያለባቸው ሶስት ክለቦች ብቻ ናቸው። አርሰናል 869 ቀን ተጫዋቾቹን ተሟልተው ማግኘት አልቻለም ሲባል፣ የሊቨርፑል ደግሞ 594 ቀን ነው። ሰፊ ልዩነት ነው ያለው። ሳምን አርሰናል ሶስት አይ፣ በዛ ላይ የተጫዋቾቹ ወሳኝነትም ቅድም ያልከው በጣም ማታር ያደርጋል ብዬ ምንም ጥያቄ፣ አርሰናል በሶስት ክለቦች ብቻ ነው የሚበለጠው። ሊቨርፑል ደግሞ አስራ ስድስት ክለቦች ከእሱ የባሰ ጉዳት አጋጥሟቸዋል ሊቨርፑል ወይር ላኪ አርሰናል ደግሞ እድለኛ አልነበረም በዚህ አንፃር ይሄ ሰበብ አይደለም ሳም ይሄ ማንንም ቢሆን ያዳክማል ማንም ላይ ቢሆን ይሄ ክፍተት ይፈጥራል አርሰናል ከዚህ ረገድ ብሌም የሚደረግበት ወይም የሚወቀስበት ነገር የለውም ወይ አለው በምኑ እንውቀሰው በምኑ እናውግዘው እሱ ልንነጋገርበት እንችላለን ስለዚህ ይሄ የፕሪሚየር ሊጉ የተጫዋቾች የጉዳት ወይም ተጫዋቾቻቸውን በድምሩ በጉዳት ምክንያት ያጡባቸው ቀናቶች ሲቀመጡ ነው ሌላ መለኪያ ደግሞ እናስቀምጥ አርሰናል ስንት ተጫዋቾቹ ተጎዱበት ለአንድ ቀን ይሁን ለሁለት ቀን ይሁን ለሶስት ወር ይሁን ሲዝኑን ሙሉ ምናምን ይሁን ብቻ ተጫዋቾቹ ስለተጎዱ ከአንድ ቀን አንስቶ እስከ ውድድር ዓመቱ መጨረሻ ድረስ በሚለው ሀያ አምስት የአርሰናል የተለያዩ ተጫዋቾች በጉዳት ዝርዝር ውስጥ ገብተዋል። በዚህ ደግሞ ከፕሪሚየር ሊጉ ስድስተኛ ነው። ቀላል እንኳ አለ። ስድስተኛ ነው። ብራይተን፣ ቶተንሃም፣ አስቶንቪላ፣ ኢፕስዊች ታውንና ማንቸስተር ሲቲ ነው ከአርሰናል የሚበልጡት። በዚህ ሊቨርፑል ሲቲ አስራ ስድስተኛ ነው ገብቶሻላ፣ አስራ ስድስተኛ ነው። ወደ አስራ ስምንት የሚደርሱ የተለያዩ ተጫዋቾች ከአንድ ቀን አንስቶ እስከ ረጅም ጊዜ ጉዳት አጋጥሟቸው ያውቃል። አንደኛ፣ ቅድም እንዳልከው ነው፣ አርሰናል እየተፎካከረ የሚገኘው ለዋንጫ ዋንጫ ከሊቨርፑል ጋር ነው። ስለዚህ የምናነጸጽረው ያው ከሊቨርፑል ጋር ነው። ሌላው ደግሞ ሊቨርፑል ያለው የስኳድ ደብዝ እና አርሰናል ያለውም እኩል አደለም፣ ማለት እኩል አደለም ግን ይሄንን ቅድም ላሳየ እናሳይበታለን ካልኩሽ ነገር ጋር ስናነሳው አርሰናል ባለፈው የውድድር ዓመት ምንድን ነበረ? ሁለት ነጥብ ሶስት በአንድ ጨዋታ በአማካይ ያገኝ ነበረ ብለናል አይደል? ቅድም ቱ ፖይንት ስሪ ፐር ጌም የሚያገኘው አርሰናል ምን ነበረ ያምናው ጥንካሬ? እስኪ አንደኛ ጎብዝና ነው፣ ሁለተኛ እድለኝነት ነበረ። እድለኝነት ማለት እድለኛ ስለሆነ ነው እንጂ ምናምን እያልኩኝ ጉብዝናቸውን ለማዳከም አደለም። እድለኛ ነው እያልኩ ያለሁት የአርሰናል ወሳኝ የሚባሉ ተጫዋቾች ኦልሞስት ነው ብልሽ ሳምሪ ኦልሞስት ኢንጁሪ ፍሪ ነበሩ። ኦልሞስት እኮ ነው ብልሽ፣ ረጅም ጊዜ የተጎዳ እንዳሁኑ እየተፈራረቀ ሚሆን በአንድ ላይ በጅምላ ተጫዋቾች አይጎዱበትም ነበር አርሰናል። ያንን እድል ዘንድሮ አልደገመም። እድል አልደገመችውም አርሰናልን እኔ እዚህ ጋር ነዋ፣ ታዲያ የአርሰናል ስህተትም ይመጣ እንደ አምናው እድለኛ ሆናለሁ እኮ አይባል። እንደ አምናው ሁለተኛ አልሆንም ነው ማለት ያለበት የነበረው አርሰናል። እንደ አምናው ሁለተኛ አልሆንም ዘንድሮ ዋንጫ ነው ማንሳት ያለብኝ። ዘንድሮ ዋንጫ ማንሳት ካለብኝ ደግሞ ክፍተት እንዳይፈጠርብኝ ምን አይነት ጥንቃቄ ላድርግ ብሎ ክረምት ላይ የተጫዋቾች ግዢ ላይ፣ ጥር ላይ የተጫዋቾች ማስፈረም ላይ አርሰናል የተሻለ ውሳኔ መወሰን ይችልም ይገባውም ነበር። ያንን አለማድረጉ የአርሰናል ጥፋት ነው ይበለው ከተባለ ለዚህ ነው የሚባለው። ፉሉ ሙሉ በሙሉ ፉሊ ነው ምለች። ሙሉ በሙሉ ይሄ የእነሱ ሪስፖንስብሊቲ ነው። ዲተርሚንድ ከሆኑ ከወሰኑ ከቆረጡ ምን ለማድረግ ኖ ዊ ሃፍ ቱ ራን ፎር ዘ ሻምፒዮን። በቃ ሻምፒዮን መሆን አለብህ፣ ሻምፒዮን ለመሆን የምንጫወተው ብለው ከወሰኑና ከቆረጡ እያንዳንዱ ውሳኔያቸው ያንን ቁርጠኝነታቸውን የሚያግዝ ነው መሆን የነበረበት። ዝም ብሎ የሚያልፈሰፍሳቸዋል በባዶ ሜዳ ይሄኛው የውድድር ዓመት የኛ ነው የሚለው ሀሳብ ብቻ ወደ ውጤት ሊያቀርበ አይችልም። ግዴታ ለዛ ዝግጁ መሆን ያስፈልጋል። ማለት ሌሎች ክለቦች ሊዳከሙ ይችላሉ፣ ወይንም ደግሞ በጣም ጠንካራ የሚባል የውድድር ዓመት ለማሳለፍ ተዘጋጅተው ሊመጡ ይችላሉ። የሁሉም ዝግጅት የተለያየ ነው። አሁን እኮ ለምሳሌ አንድ ነገር ልንገሪች፣ ቡካዮሳካ አምና ካቻ አምና ለአርሰናል ምን ያህል ጨዋታዎችን አደረገ? ምን ያህል ደቂቃ ሜዳ ላይ ያየ ነው? ዘንድሮ ስቲ እኮ ከአምናውም ከካቻ አምናውም እኮ አርባ አንድ ፐርሰንት ቀንሷል እኮ የእሱ ሜዳ ላይ የቆየበት ደቂቃ፣ እሱ ሜዳ ላይ ለአርሰናል የሰጠው አገልግሎት በፎርቲ ዋን ፐርሰንት እንዴት ሲሁጅ እኮ በጣም ትልቅ ሳካ አለልኝ ምናምን ለሚል የአርሰናል አሰልጣኝ ሳካ አለልኝ ምናምን ለሚል በሳካ ለሚጠማመን የአርሰናል ደጋፊ ምን ማለት ነው ይሄ? ሊያጋጥም ቢችል አርሰናል ዝግጁ ነበረ ብትኝ አደል ዝግጁ ስላልሆነ ነው የእኔ እንጃ። የሁሉም የካይ ሃቨርትስም እንደዚሁ ቀንሷል። የማርቲን ኦዴጋርድ ለምሳሌ 28 ፐርሰንት ቀንሷል የሰርቪስ ይሄ እንትን ሉ ብዛት ሀያ ስምንት በመቶ የኦዲጋርድ እንኳን ቀንሷ። ኦዲጋርድ ይህን ያህል ከቀነሰ ከሀያ ቨርትስ ወደ አምስት ስድስት ፐርሰንት ከቀነሰ፣ የሳካ አርባ አንድ ፐርሰንት ከቀነሰ፣ የጋብርኤል ሄሱስ ከሁሉም የባሰ ደግሞ የእሱም ቀንሷል ወደ አርባ አራት ነጥብ ስድስት በመቶ ቀንሷል። ይሄ ሁሉ መቀነስ አጋጥሞሽ የሻምፒዮንነት እድልሽ ቢደበዝዝ ዋትስ ቢግ ዴል? አይገርምም፣ ለእኔ አይገርመኝም። እውነት ለመናገር በዚህ አይነት ሁኔታ ውስጥ ሊመጣ ለሚችል ፈተና አርቆ አስቦ አልተዘጋጀምና የጥፋቱ ውጤት ነው ካልሽኝ ይቀበላል። ግን እንዲህ ያለ ኢንጁሪ ሊቨርፑልን በዩ ሲቲን በዩ ባርሴሎናን በዩ ሪያል ማድሪድን በዩ ነሚት የፈለግሽውን ቡድን ጥሬ ማንንም ቢሆን ያዳክማል፣ ያላጋሻል እንጂ ይህ በጣም ከባድ ጉዳት ነው። ልክ ነው። በጣም ትልልቆቹ በቃ ዋና ውጤት ቀያሪ የሚባሉት ተጫዋቾች ናቸው አርሰናል ላይ የተጎዱት አሁን ለምሳሌ ቶሚያሱ እኮ የለም አንድ ጨዋታ ብቻ ነው እንደውም በዚህኛው የውድድር አመት ላይ የተሰለፈው ስለዚህ የቶሚያሱን መጎዳት ትኩረት የምትሰጠው አይደለም አደል እንደዛ ነው የሚሰማኝ ቲርኒ አሁን ግዴታ ሲሆን የተወሰኑ ጨዋታዎች ላይ መጠቀም ጀመረ እንጂ አርቴታ ጭራሽም ከክለቡ ጋር ሊለያየ የነበረ ተጫዋች ነው እና እነዚህ እነዚህ ተጫዋቾች ቢሆን የተጎዱት ዝም ብለው የጉዳት ዝርዝሩን ለማሟላት ይጠቅም ይሆናል እንጂ በሜዳ ላይ ያን ያክል ለውጥ አያመጡም ብለው ልትናገር ትችላለ። ግን እነ ሳካ ነ ኦዴ ጋርድ ሲሆን ግን ጉዳዩ የተለየ ይሆናል እና አሁን ከተነሳው ሀሳብ አንጻር አይተን ምናልባት ወደ ሌላ እንዳይወስድ እንጂ አርሰናል ሁለተኛ ደረጃ ላይ መገኘቱ በራሱ እንደ ጥንካሬ ሊወሰድ ይችላል ማለት ነው። ሁለት አርጊመንቶች አሉ። አሁን እንደዛ እንዳንወስደው እና እንድንወስደው ሊያግዙ የሚችሉ ሁለት አርጊመንቶች አሉ። የመጀመሪያ አርጊመንት የሚነሳው ምንድን ነው? እውነት ሊቨርፑል አሉኝ የሚላቸው አራት ጎል የሚያገቡለት ተጫዋቾች አርሰናል እንደሆነው ለረጅም ወራት እነሱን ማግኘት የማይችልበት በእነሱ መገልገል የማይችልበት ነገር ቢያጋጠመው ይሄንን ውጤት ሊያመጣ ይችላሉ? የሚል ጥያቄ አንስተው ጥለውብን እናንቺ እንድናወራ ነው። ይሄንን አርጊውመንት ያመጡት ጥያቄ ነው። ሁለተኛው የተጎዱ አርሰናል ተጫዋቾች አሉ። ይሄ ጉዳት ማንም ላይ ቢሆን ክፍተት ይፈጥራል፣ ልክ ነው ይሉሽና፣ ነገር ግን እነሱ ፊት በነበሩበት ጊዜ ተጫዋቾቹ ጉዳት ከማጋጠሙ በፊት ተጎድተው ከመውጣታቸው በፊት ተጎድተው ከሜዳ ከመራቃቸው በፊት ግን የአምናውን ያህል ኢምፕረሲቭ ነበረው ወይ ብለው ደግሞ ይጠይቁሻል። ገብቶሻል አ እዚህ ጋር ነዋ። አሁን ያንቺ ጥያቄ መልስ የሚያገኘው አዎ፣ አሪፍ ነበሩ ምናምን የምትኮ ነው። ኦፍኮርስ በቃ መጎዳታቸው ነው። ስለዚህ ስለተጎዱበት ነው ይህንን ያመጣው። ተጎድተውበትም ይህንን ማምጣቱ ይደንቀኛል። ልት ትቻል አይ፣ የለም እውነት ነው። ክፍተት አይቻለው በነበሩም ጊዜ ወደ ጋር ድራሱ ፊት ሆኑ እንዳምናው እንዳካቻ ምና አልሆነልኝም። ሳካም ላይ በነበረ ጊዜ የተወሰኑ ነገሮችን አይነበረ ከሀያ ፐርትስ እንደዚህ እንደዚህ አልነበር እሱ ምናምን የምትይ እኮ ነው የአንቺ ነው አሁን ለአንቺም ያንቺ ነው ለእኔም የኔ ነው ለአድማጮችም የየራሳቸው ነው የሚሆነው እዚህ ላይ የሚንጠለጠል አይመስልሽም ወይ መልሶቻችን አንድ አይነት መሆን አይችሉ እዚህ ላይ የሚንጠለጠሉ ናቸው እኔ ለምሳሌ እምለው አንቺ ከምትይው ፍጹም ሊለያይ ይችላል ግን ማንም ላይ ቢሆን ግን ክፍተት ይፈጥራል ይሄ ነገር ምንም ጥርጥር የለውም። እኔ የተወሰነ እንደዚህም ሆኖ በዚህ ውስጥም አልፎ ይህንን ውጤት ማምጣት ሪስፔክት ሰጠዋለሁ። ግን ይ እንደ ባለ አገሩ አይደል አረንጓዴ ከኋላው ቢጫ፣ ከኋላው ቀይ የምት ሬድ ካርድ ስስጭ ፐርፎርማንስ ወዝ ናይስ ምናምን እኮ ነው። ግን ጥንቃቄ የሚፈልጉ ነገሮችን ሲያዩ ተወዳዳሪው ላይ ቢጫዋን የሆነች ደግሞ አንድ ያልተመቻቸው ነገር ካለ ቀይም ድንገት ሊመጣ ይችላል። እንደምለው ግን ወቀሳ ያለው ሪስፔክት ነው ለአርሰናል የምሰጠው። እኔ ግን አንተ እንዳልከው እኮ ነው ዓመት ነበር መሆን የነበረበት ብያ ምናል ነው አዎ። ግን አስገዳጁ ሁኔታው ደግሞ አብሮ ይታያል። እንዳልከው ለምሳሌ ለሊቨርፑል መሐመድ ሳላ እንደመጎዳት ማለት እኮ ነው አይደለም አይደለም። የሳካ መጎዳት እኮ እያልታረጋቸው ፈልጋለሁ። አይ በቃ ዋና የሚባሉ ተጫዋቾች ነው የተጎዶበት የሚለው ለማጠናከር ፈልጠናከር ልሽ የሳካ የሳላህ ብቻ ሳይሆን ሳላህም፣ ዲያዝም፣ ዦታም ምናምንም ተጎድተውም አራት ነው እኮ እነዚህ ሁሉ ተጎድተው ሊቨርፑል ጎል እያገባ እያሸነፈ እንዲወጣ እንደ መጠበቅ ማለት ነው። ግን እስቲል የሊቨርፑል ስኳድ የማስቻል እድል አለው። አሁን ያልሻቸው ተጫዋቾች ሲወጡ እነ ዳርዊን ኑኔዥ ነው የሚጫዋቱት። ብታሶች አሁን ያልኩሽ መንገድ የለሽ ነው ብለሽ እነ ቼዛ ምናምን ነው የሚጫዋቱት። እስቲል እውነት ለመናገር መጠቀም ይሻላል። ጎል የማግባት አቅማቸው ያው የተሻለ ነው። የኑኔዘን ነው ልታወጣ የምትችለው። እሱም ቢሆን በወሳኝ ጊዜ ላይ የሆነ ነገር የማድረግ አቅም እንዳለው ታይቷል። ግን ማሰብ ያለብሽ ምን ነው መሰለሽ ዳርዊን ኑኔዥ ከሌሎቹ የሊቨርፑል ተጫዋቾች አንጻር ሲ ሲታይ ሊቨርፑልን ያዳክመዋል። እሱን መርጦ ማጫወት ልክ ነው። አርሰናል እንደ አማራጭ ሊጠቀማቸው ከሞከራቸው ተጫዋቾች አንፃር ግን ዳርዊን ኑኔዝ ነበር ቾይስ። ገብቶሻል። ሜሪኖን እኮ ነው አርሰናል የተጠቀመው ተገዶ፣ ሜክሺፍት ነው ያደረገው አይደለ። ስተርሊንግና ያረገው ትሮሳርድ ጋ አላረገው ምናምን። የለውም እኮ አርሰናል፣ የለውም እኮ አርሰናል፣ ምንም የለውም ምንም እኮ ነው የሌለው። ይሄ እኮ ቢያንስ ናቹራል እዛ ቦታ ላይ መጫወት የሚያስችል ዝግጅት ሲያደርግ የቆየ ሰው እኮ ነው። ከሳላ አንፃር አሁ ልክ አይደለ ከዲያዝ አንፃር ልክ አይደለ፣ ከዦታ አንፃር ጉድለት ሊኖረው ይችላል። ገብተሻል እንደገና ደግሞ እነ ሶቦስ ላይ ጥሩ የጎል ሶርስ ሆነው ምና መቀጠል ችለዋል። ይሄ ከጉዳት አንጻር ሲታይ ነው። ከጉዳት አንጻር ብቻ ሲታይ ለምን አርሰናል ይሄኛውን የውድድር ዓመት እስካሁን ባለው ሁኔታ ሁለተኛ ደረጃ ላይ ተቀመጠ የሚለውን መልስ የሚሰጥ ነው። ምን ነገር አጋጠሙት ሻምፒዮን እንዳይሆን አርሰናልን የከለከለው ነገር ምንድን ነው በሚለው ላይ ቅድም ያነሳቸው ተደራራቢ ምክንያቶች አሉ። ግን በዋናነት ሊነሳ የሚችለው ደግሞ የጉዳት ጉዳይ ስለሆነ በዚህ መንገድ ተዘርዝሮ ሲቀርብ በጣም የተሟላ ምስል ለሚከታተሉ አድማጮቻችን የሚሰጥ ይመስለኛል። እኔም ሳስበው ምን ማለት ነው፣ አሁን ከዚህ በኋላ የራሳቸውን ሀሳብ መስጠት ይችላል። አዎ ልክ ነው። አርሰናል በዚህኛው የውድድር ዓመት ሻምፒዮን እንዳይሆን ያደረጉት ምክንያቶች ምንድን ናቸው በሚለው ላይ ውይይት እያደረግና አንዱን ያነሳ ነው፣ እየጠቃቀስናቸው ብዙ ጉዳዮች ነበሩ፤ ግን በዋናነት እንግዲህ ከሚጠቀሰው ጉዳይ መካከል የተጫዋቾች ጉዳት ነው እና የተጫዋቾች ጉዳት በምን መንገድ መታየት አለበት፣ እነማን ናቸው የተጎዱትና እነዛ ተጫዋቾች ለአርሰናል ምን ማለት ናቸው የሚለውን ስንመለከት ነበር። እሱም በዝርዝር አይተናል። ግን ደግሞ ሌሎች ጉዳዮችም አሉ። ለምሳሌ የቀይ ካርድ ጉዳይ በጣም በተደጋጋሚ የሚነሳ ነው። ዳኝነት፣ እንዲሁም ደግሞ የተጫዋቾች የግል ችሎታ በዚህኛው የውድድር ዓመት እንደቀደመው ነው ወይ? የአርቴታ ቀምስ እዚህ ድረስ ነው ወይ? አዎ የአርቴታ አቀምስ ደግሞ እዚህ ድረስ ነው። ከዚህ በኋላ አርሰናል መድረስ የሚችለው እዚህ ድረስ ነው ወይ? እውነት አርቴታ ከዚህ በላይ አርሰናልን ሊያሳድገው ይችላሉ ያሉት ምክንያቶች ሊሚት ይሄ እንዳይሆን ማለት ነው። አዎ ያሉት ምክንያቶች ቅድም የጠቃቀስናቸው ምክንያቶች እንዳሉ ሆነው ግን ተጫዋቾቹ ለምሳሌ ባይጎዱ ኖሮ ወይም የቀይ ካርዱም ተጽዕኖ ባያሳደር ኖሮ ጨዋታዎች ላይ አርቴታ ምንም ነገር ማድረግ አይችልም። የእሱ በቃ የመጨረሻ ደረጃ ይሄ ነው። በፊት እንደዚህ አይነት አስተያየት ሲሰጥ የምሰማው ፖሸቲኖ ላይ ነበር። በቃ ቶተናምን እዚህ ደረጃ ድረስ ነው የሚያደርሱት ሶልሻም እንደዛ እና እንደዛ አይነት አስተያየቶች አሉ። ይህንን ደግሞ በሌላ ቀን በዝርዝር ብንመለስበት አሪፍ ይሆናል ብዬ አስባለሁ። እነሱም ደግሞ እንዲነሳ የሚፈልጉት ነገር ካለ መጠየቅ ይችላሉ። ሸገር ስፖርት ዊዝ አበበ ግደየ ዩቲዩብ ቻናል ላይ ጥያቄዎቻችሁን ወይም ደግሞ በጉዳዩ ዙሪያ የእናንተን ሀሳብና አስተያየትም መላክ ትችላላችሁ። በክብር የምናየው በክብር የምናስተናግደው ይሆናል። በጣም አድርገን እናመሰግናለን። አሁንም ሰብስክራይብ ማድረግ ሊንኩ ለሌሎች ማጋራት ላይ